በአስራ ሁለት የሚነግሰው ታቦት የተቀረጸለት የሚሰገድለት ሚካኤል የሚባለው እኔ የእግዚአብሔር መልአክ ነው ብዬ አላምንም። በመጀመሪያ ደረጃ ይሄንን አድማጭ ተመልካቾቻችን እንዲረዱኝ ይፈልጋለሁ፣ በቅንነት ማለት ነው። ኦርቶዶክሳውያንም አማኞችን እንዲረዱ ይፈልጋለሁ። በየአስራ ሁለት የሚከበረው በየወሩ የሚነግሰው ሚካኤል የሚባለው የእግዚአብሔር መልአክ ነው ብዬ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 ከተቀበሉት እንግዲህ ምንም ማድረግ አለ። ግን የእግዚአብሔር መልአክ እንዳልሆነ ግን እኔ መናገር ግዴታ አለብኝ። ለምን ካልከኝ ካስተምሮ ተነስቼ አስተምረው ምንድን ነው የሚል፣ በዚህ በመጽሐፈ ዚቁ ላይ ገብተን ብናየ ዳር ሚካኤል ላይ በተጻፈው የዜማ መጽሐፍ ላይ የሚገርምህ ነገር መፍትው እን ከአሃዊ የንግበር በአለ ነበኩላ በታይ ተሰማይ ንፌኑ ስባተ ፍሬ ከናፍሬ እስመ ሚካኤል እግዚ ነ ይላል። ወንድሞቼ ሆይ በሁሉም ስፍራ በዓላችንና ክብር ዘንድ ይገባናል ተመልከት በዓላችንን እናከብረ ዘንድ ይገባናል። የከንፈራችንን ፍሬ ምስጋናን ለሚካኤል እናር እናቅርብ ነው ው ስም በሚካኤል እግዚእነ ሚካኤል ጌታችን ነውና ይላል። እግዚእ የሚለው ጌታ አዳኝ አምላክ ተብሎ ይተረጎማል። እንግዲህ ይሄ እንግዲህ በግዕዝ ስርወ ቃል መሰረት ነው። ስለዚህ ከዚህ አንፃር ሚካኤል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 ሕፃናትን ለመርዳት ከእግዚአብሔር የሚላክ ነው። ከዚህ ያለፈ ግን የእግዚአብሔር መልአክ አቤቱ ሚካኤል ሆይ ድረስልኝ ተብሎ የከንፈረን ፍሬ ምስጋና ለእሱ እንድናቀርብለት የሚያዝዝ የእግዚአብሔር ቃል የለም። እንዲያው በጣም የሚገርመ ነገር ማለት ነው። ማየት እንችላለን፣ ማየት እንችላለን በዚህ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 ቅድም በተናገር ነው የምስጋናበዚቁ አየው መብት እውን ካሁ የንግበር ባለነበኩ ላይ በታይ ተሰማኝ ንፌኑ ስብሐተ ፍሬ ከናፍሪነ እስመ ሚካኤል እግዚእነ ወንድሞቼ ሆይ በሁሉም ስፍራ በዓላችንን እናከብር ዘንድ ይገባናል። አያ ንፌኑ ስብሐተ ፍሬ ከናፍሪነ፣ የከንፈራችንን ፍሬ ምስጋናን ለሚካኤል እናቅርብ፣ እስመ ሚካኤል እግዚእነ፣ ሚካኤል ጌታችን ነውና ይላል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 እሰይ ስለቴ ሰመረ፣ እሰይ ስለቴ ና ለቅዱስ ሚካኤል አሃ፣ ነግሬው ነበረ። ወጋ ሲጀመር ምንድን ነው ማለት? በስሜ ብትለምኑ፣ ማንኛውንም ነገር በስሜ ብትለምኑ አለ። ዮሐንስ ወንጌል ምራፍ 14 ላይ ቁጥር 15፣ አደርገዋለሁ፣ እሰጣችኋለሁ። ምራፍ 15 ቁጥር 16፣ ማንኛውንም ነበር በስሜ ለምኑ አደርግላችኋለሁ። የምን ስዕለት ነው እንዲህ? በሀገራችን ትዝ ይለኛል፣ እንደው የቅዱስ ሚካኤል ይህን ይህን ይህን ብታደርግልኝ ጥላ ይዤልህ እመጣለሁ። ጉቦኛ ነው። አየኸው፣ አየህ። አሁን እግዚአብሔር እንደዚህ አይነት በጥንቆለው ዓለም፣ በጥንቆለው ዓለም አንድ ሰው ለማስጠንቆል ከፈለገ መጀመሪያ ሰንደል ይጠየቃል፣ እጣን ይጠየቃል፣ ዶሮ ይጠየቃል። እያደገ ሲሄድ ደግሞ በግ ይጠየቃል ወዘተርፈ። ይሄ በቃ ብዙ ነገሮች አሉ የሚቀርቡ። ከዛ በኋላ ስለት ነው የሚሰለው ታውቃለህ። ይሄን ብታደርግልኝ ይሄን ነገር ይዤልህ እመጣለሁ። አይሆን ማጋነን እኮ ክፉ ነው። ስለዚህ ሚካኤል አሁን ከበር ነው የሆነው። አሁን በኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ ሚካኤል እየተባለ የሚዘመርለት ስዕለት የሚቀርብለት ስዕለት የሚቀበል አጋንንት ነው ሚካኤል አይደለም። እግዚአብሔር መልአክ የሆነ ሚካኤል አለ። በሱ ስም የሚሰራ ሌላ አጋንንት ነው ብዬ ነው የማምነው። ምክንያቱም በጉቦ ነው የሚሰራው። ጉቦ ስታቀርብለት ነው ይመጣ ሰው። ጉቦ አቅርቡለት የሚሰራ መልአክ የለም። ሲልከው የሚሰራ አጋንንት ደግሞ የሚሰራው በጉቦ ነው። እውነት ነው። ይሄ መስዋዕት ይጠይቃል። ተፈለገ ሰው ጥቁር ዶሮ አምጣ፣ ገብስማ ዶሮ አምጣ፣ ሰው ምረድ ሊል ይችላል። ክፉ ነው እሱ ግ ግመትም ይጠይቃል። አዎ እሱማ ይጠይቀው ነገር ነው። እሱማ ይጠይቀው ነገር ነው። ስለዚህ ሚካኤል ከአጋንንት ጋር በምን እንደ ተለያየው የኦርቶዶክሱ፣ አሁን ሚካኤል የመጽሐፍ ቅዱሱ ሚካኤልና የኦርቶዶክሱ ሚካኤል ይለይልን፣ ብንለየው። አዎ የእግዚአብሔር መልአክ የእግዚአብሔር መልአክ የተከበረው እኛ እኛን በምንፈራው እግዚአብሔርን በምንፈራው ዙሪያ የሚከበንን መላክ፣ እሱን አደለም እኛ ያልን ያለ ነው። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ ያድኗቸው። አየው፣ ማንን በሚፈሩ? እግዚአብሔርን በማይፈሩ ሰዎች በዚህ በዚቁ ላይ ያለው ሚካኤል አደለም። እግዚአብሔርን በሚፈሩ ሰዎች መካከል የሚገኘው አይደለም። ይሄ የለይ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 ስዕሉ ማለት ሳነ ሚካኤል ላይ አላየሁም። እንዴት ነው የሚበረው? አድማጭ ተመልካቾቻችን እንዲው ምናልባት ጽዮን ቲቪ በኢትዮጵያ ላይ የሰራ ነው መንፈሳዊ ድራማ አለ። ታላቅ መጽሐፍ በገበያ ላይ ዋለ። በማር የተለወሰ መርስ በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ በመርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባልና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት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 ከዛ ያንን የበሉ ሁሉ ከበሽታ ተፈወሱ፣ ከአጋንንት እስራት ተፈቱ እያለ ይተርክልሃል። አየ መጽሐፍ ቅዱስ ደግሞ ምን ይላል? በማርቆስ ምዕራፍ 16 ቁጥር 16 ጀምሮ ወንጌል ለፍጥረቱ ሁሉ ስበኩ ካለ በኋላ በስሜ አጋንንትን አጋንንቶች፣ በስሙ በኢየሱስ ስም እንጂ በዛፍ በሚቆረጥ ቅጠል ወይም ደግሞ እንጨት ወይም ደግሞ ስዕሉ ወደ እንጨት ተቀይሮ አጋንንት ሊያወጣ አሮሮ። አሁን ይቺ ጥንቆላ ነች። በጥንቆላ ስም ደግሞ ከበር የተደረገች ደግሞ ይቺ ባህል መድኃኒት የምትባላለች ከዛ ጋር ይገናኛል። ዚቁንም በለው ታምረ ማርያሙም በለው ነገረ ማርያሙም በለው ድርሳነ ሚካኤል ድርሳነ ገብርኤልም በለው ከጥንቆላ ጋር የሚገናኝ ስለዚህ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 እዚህ ፈረንጅ አክተር እያመጣ የሳለውን ስዕል እየበረረ በዚህ ገባ እንደገና ወደ ዛፍ ተቀየ። እንዴት ሆኖ ነው አንድ ስዕል ወደ ዛፍ የሚቀየ? እኮ ምታት እኮ ነው ምናልባት አዎ፣ ምታት ካልሆነ በቀር ይሄ ሊሆን አይችልም። ምታትም እኔ ግን አንድ ቅድም ጳጳሱ መጦ ወንበር ላይ ሲቀመጥ የቀናው ስዕል ልክ ነው አልኩኝ። ምክንያቱ እንዲሁም ሁሌ ጥያቄ የሚፈጥርብኝ ነገር ልንገርህ። በእርግጥ መጽሐፍ ቅዱስ እግዚአብሔር ሲናገር እኔ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 እንደ ገብርኤል ገብርኤል ገብርኤል ምናምን ይልና ይንቀጠቀጥላታል፣ ይዘክራል፣ ሸርቶ ያርከፈክፋል፣ የማያደርገው ነገር የለም። አንደኛው ደግሞ ለሚል እና ገብርኤል ሲል ሚካኤል አይቀናም እንዴ ይላል። ለካውነት ይቀናሉ። አየህ፣ ጥያቄን ስለመለስክልኝ ነው። ሚካኤል ሲመለክ ገብርኤል ይቀናል። እንተ ማርያም ራሱ ትቀናለች። በነገራችን ላይ እግዚአብሔር ከሆኔ ራሱ ቀናተኛ አምላክ ነኝ፣ ሌሎችን አማልክት አታምልክ ነው። አንዱን አምላክ እያመለክን አንዱን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 ጥያቄ የተመለሰ እንዲ አይቀናም እንዲ ምናምን ስለነበ እኔ በሚካኤል በሌሎቹ ብቻ አይደለም በእግዚአብሔር ሁሉ የሚቀና ይመስለኛል። ይሄ በእውነት የ የሚገርምህ እዚሁ ህዳር ሚካኤሉ ዚቅ ላይ ምን እንደሚል ታውቃለህ? ቦኑ ይትክላድህ ነው ዴ ወቦኑ ዘይሰም በእዝኔ አክብሩ ባሌ ወሆኑ በህግ ትበሉ ከራሜ ከራሜ በረከቴ ቪ ሚካኤል ይለ ይሄ ማለት በሆኑ ጄ ማዳን አትችልምን? በጀሮስ የማልሰማነኝን ተመልከት እጄ ከማዳን አላጠረችም፣ ጀሮ ወይም ከመስማት አልደነቆረችም ይላል። ተመልከት። ማን ነው እንደዚህ የሚለው? ሚካኤል? ይሄ እኮ እግዚአብሔር የተናገረው በኢሳያስ መጽሐፍ ምዕራፍ ቁጥር፣ እሱን እኮ ነው የሰረቁት። በጀሩ ይማል ሰማነኝ። ባሌን አክብሩ በህጌን ጠብቁ፣ ትበሉ ከራሜ ከራሜን በረከቴ ከበረከቴ ከተረፈው ፍሬ ከተተረፈረፈው ፍሬ ትበላላችሁ። ይሄን ካደረጋችሁ እነዚህ ሚካኤልን አሁን የእግዚአብሔር መልአክ ነው ማለት አንችልም። አምላክ ሆኗቸዋል። እነዚህ ሚካኤል ፍጡር አይደለም፣ አማላጅ አይደለም። ምንድን ነው ከተባለ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አምላክ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 ለመላእክት አልተሰጡም። እግዚአብሔር ለሌሎች ፍጥረታት ያላሻገራቸው በወቅቱ እንኳን በሰዓቱ እኮ መድረስ አይችሉም። ጸሎት የተሰማው በሶስት ቀን ነዋል። ነገር ግን ጸሎት የጸሎትህን መልስ ይዤ ልመጣ ወደ አንተ ዳታ ሲጠይቅ በቃ ሀያ አንድ ቀን የፋርስ አለቃ መንግስት ተቋቋመኛ ይሄ ነው እንግዲህ እንደ አምላክ የሚቆጠረው። ይሄ ነው እንግዲህ ጆሮ ከመስማት ያልደነቆራቸው። ስለዚህ መላእክት ውስን ፍጥረቶች እንደሆኑ መረዳት አለበት። በቃ ውስን ናቸው፣ ውስን ናቸው።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 መላእክቶች እግዚአብሔርን በማገልገል ነው የሚታወቁት። ለእግዚአብሔር በመዘመር ቅዱስ እያሉ ሌት ተቀን ያለ ማቋረጥ እግዚአብሔርን ለማመስገን የተፈጠሩ ፍጥረታቶች እንደሆነ መጽሐፍ ቅዱስ እግዚአብሔር ቃል ይነግረናል ማለት ነው። እንግዲህ ደረጃቸውን ስንመለከት ከተራ መላእክት እስከ ሊቀ መላእክት እንዳሉ ደግሞ መጽሐፍ ቅዱስ ይነገራል። ከዚህ ያለፈ እንዲው መላእክትን ዝም ብለን ስማቸውን ባናጠፋቸው የሚል መልእክት ነው የማስተላለፈው። እንደው እዚህ ጋር ግን ከመጨረሳችን በፊት አሁን ረቅቅ ናቸው፣ መንፈስ ነው፣ መናፈስት ናቸው ከሚለው ጋር ስዕሉን አይቼዋለሁ። ስዕሉ የሆነ እንትን ላይ ሆኖ ጦር ምናምን ይወጋ አለ ሚዛንም ይዘው እንደገና ዳቪሎስን እንዲህ ተረግጦ ቆይ ቆይ ቆይ። እሱ አሁን ሚካኤል መንፈስ ከሆነ መንፈስን በስዕል ደረጃ ማስቀመጥ እንችላለን? ከየት አመጡት?